እሙሽዬ የጅንኑ እናት ስለተገዛው መኪና ምን እንዳለች ልንገራችሁ።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 ያው ጅንኑ ማን ነው እንዳትሉኝ፣ ብሩኬ ነው ስሙ። ጅንኑ ሆኗል። የሚገርማችሁ ነገር አልሰማችሁም። እና ያው ቆንጆ መኪና ገዝተው እንግዲህ ሰርፕራይዝ አድርጎናል። እሙሽዬም እናቱ እንግዲህ ገና አላየችም፣ ግን ሰምታለች ማለት ነው። እንደሰማች ደግሞ በጣም እንደተደሰተች ብቻ፣ ብዙ ብዙ ብዙ ነገር አለ። እነሱ ቀድመው ይነግሯችኋል ማለት ነው። ወደፊት ጠብቁ። አሁን በዓል መጪው በዓል ነው። ለበዓል ቡራ ይሄዳል ማለት ነው። እዛ ያለውን ነገር ደግሞ ከእሙሽዬ አንደበት ትሰማላችሁ። ወንድምየውም ደግሞ አንዳንድ ነገሮች ተናግሯል። የእውነት ቡራዬን አለማድነቅ አይቻልም። ጠንካራ ሴት ከጎኑ ስትሆን በጣም ጠንካራ ይሆናል። ታበረታዋለች፣ ትልቅ ደረጃ ላይ ይደርሳል ማለት ምን ማለት ነው። ሃይሚ ከጎኑ ስለሆነች እዚህ ደረጃ ደርሷል ብሏል። እውነት እኮ ነው። ለምሳሌ ሰካራም ወይንም ደግሞ የተለየ ባህሪ ያለበትን ሰው ማለት ነው። ጠንካራ ሴት ከጎኑ ካለች እውነት ትልቅ ደረጃ ታደርሰዋለች። ያለበትንም ሱስም ሆነ አመል የሆነ ነገር ካለበት ታስተወዋለች እና ዋናው ሰው መምረጥ አለባችሁ። ከማን ጋር ነው የምንሆነው፣ ትዳር ራሱ ትዳርም ከማን ጋር ነው ትዳር መያዝ አለብን። እውነት ነው የምላችሁ ትዳር የእግዚአብሔር ስጦታ ነው ይባላል እንጂ አንዳንድ ጊዜ ማለት ነው ከፈጣሪ በታች ደግሞ የእኛ ጥንካሬ፣ የእኛ ብርታት፣ የኛ አያያዝ ይወስነዋል ማለት ነው እና ስለዚህ እዚህ ነገር ላይ ሀይምዬ ሚናውን ተጫውታለች። እውነት ነው የምላችሁ ተመልካችን። እቡራም ተናግረዋል። ትናንትና ሀብትሽም ተናግሯል። እውነት ተመልካችም ይህ መኪና የእሱ ብቻ ሳይሆን የሁሉም ነው ብሏል። እና እሙሽዬም ይህንን ነገር ብላለች። እንግዲህ ያው በስልክ ነው የተነገራት፣ በጣም ደስ እንዳላት ወደፊት ደግሞ በጣም ብዙ ሰው የምታመሰግነው ሰው ሁሉ እንዳለ ነው እንግዲህ የሰማሁት ማለት ነው። እሙሽዬ አይደለም አንቺ ቀርቶ እኛ ራሱ ተመልካች በጣም ደስ ብሎናል። እኔ የሰው ልጅ ጥሩ ትልቅ ደረጃ ላይ ሲደርስ ያሰበውን ነገር ሲያደርግ እውነት ነው የምላችሁ፣ አላቅም እንዴት ብዬ እንዳለች በጣም ነው ደስ የሚለኝ። እና በዛ ላይ ደግሞ ቡራዬ ከሀይሚ ጋር በመገናኘቱ ሀይሚዬ ከጎኑ በመሆኗ ነው እዚህ ደረጃ የደረሰው። እውነት ለመናገር ማለት ነው ቁም ነገር ይሄ ምንም ጥርጥር የለውም፣ በቃ ምንም ጥርጥር የለውም። ለቡራ እዚህ ጋር መድረስ ሀይሚ አለችበት ሙሉ በሙሉ ማለት ነው። እና ፈጣሪ ደግሞ እንግዲህ በፍቅር በሰላም በጤና እንግዲህ ያቆያችሁ ነው የምለው፣ ሌላ ምንም አይደለም። መጨረሻችሁን መጀመሪያችሁን እንዳየ ነው መጨረሻችሁ ደግሞ ያማረ ሆኖ ለማየት ያብቃን። ቡራዬም ደግሞ እናትህን የምታስደስትበት ብቻ ብዙ ነገር ታውቃላችሁ። ጅንኑ ለእናቱ ያለው ስሜት ሁላችንም እናቶቻችንን እንወዳለን፣ እናቶቻችንን እናከብራለን። እና ብዙ ጊዜ ደግሞ እሱ ስለ እሙሽዬ ተናግሮ ተናግሮ ተናግሮ አይጠግብም። የሆነት ነን ብላችሁ እና እኔ እናቱን የሚወድ እናቱን የሚያከብር በቃ ስለ እናቱ በጣም እንትን የሚል ሰው ማለት ነው ትልቅ ቦታ እሰጣለሁ። ቁም ነገር ማለት አሁን ማርክን በጣም የምወደው ለእናቱ ያለው ክብር፣ በቀናቴ እናቴ በቀናቱን ለማስደሰት የሚጥረው ጥረት እኔ በጣም ነው ደስ የሚለኝ። እና ቡራዬም ልክ እንደዛ ነው። እና እንደውም ምንድን ነው ያለው በመኪናዬማ በቃ እናቴ አንሸራሽርሻለሁ ልምጣ ነው ያለው። እንደ ብዙ ነገር ወደፊት ለሙሽዬ እራሱ መኪና ገዝቶ መስጠቱ አይቀርም ቡራዬ ማለት ነው ቀጣይ ጨረቃ መኪና ይመጣል ማለት ነው። ይሄንን ነገር ደግሞ ሾክላችኋል። የሰማሁት ነገር አለ ቀጣይ የሆነ ሰርፕራይዝ አለ። ቤተሰብ ትናንትና ደግሞ ከጓደኛቸው ጋር ሄደው ነበረ። ከሚፍታህ ጋር ቆንጆ ምግብ ሰርቶ እንግዲህ ጠብቋቸው እየበሉ ነበረና ሚፍታህ በጣም ምርጥ ልጅ ነው በነገራችን ላይ እና ጓደኞቹ ራሱ በጣም ተደስተዋል። የቡራ ጓደኞች ቤተሰቦች፣ ተመልካች የተመልካች ደስታ ራሱ እውነት ለእኔ እኮ ማለት ነው እግዚአብሔር ነው የምላቸው። በቃ እኔ ተመልካች በጣም የሚገርመኝ ነገር በቃ የነሱን ደስታ የነሱን ማደግ የሚፈልጉ ስንት ነው ያሉት። በተለይ የማዳም ቅመሞች እውነት ትለያላችሁ። ፈጣሪ ደግሞ ለሁላችንም ያሰብነውን ነገር ይስጠን። ተዳር ተደሌላችሁ፣ ተዳር ጓደኛ ጓደኛ ልጅ ተደሌላችሁ ልጅ። ፈጣሪ የልባችሁን መሻት ይሙላላችሁ። እናንተም ወደፊት መኪና ትገዛላችሁ፣ እማታደርጉት ነገር የለም። ብራችሁን ግን ሴቭ አድርጉ። እውነት ነው ምላችሁ ቡራዬ ብሩን ሴቭ በማድረጉ ነው ዛሬ ላይ መኪና ይገዛው መኪና ይቆርቆሮ ነው። ነገ ቤት ይገዛል። ዋናው ትልቁ ነገር ቤት ነው እና ቤት ይገዛል። ይህ ነው ብሩን ስለያዘ ብሩን ስላስቀመጠ ነውና፣ እህቶቼ ደግሞ በስደት ላይ ያላችሁ ብራችሁን ሴቭ አድርጉ። ለሆነው ላልሆነው አታውጡ። ዛሬ ላይ ብራችሁን ስትመነዝሩት ስታውጡት፣ በቃ ለማይረባ ነገር ስታውሉት፣ ነገ ግን ይቆጫችኋል። ባዶ እጃችሁን ሀገራችሁ ገብታችሁ ወይኔ ነው የምትሉትና ማለት ነው። ስለዚህ እኔ እንደ ቡራ መኪና ግዙ ሳይሆን የሚላችሁ ማለት ነው። ቢያንስ ብራችሁን አስቀምጡ፣ ትልቅ ነገር ላይ አውሉት። ዝም ብላችሁ ብራችሁን አትበትኑ። ለከሌ ለከሌ ለከሌ ለከሌ አትበሉ። ቁም ነገር እኔ አላቅም። ብቻ እኔ አንዳንዶቻችሁ ማለት ነው። ለስሙ አስር አመት አስራ አምስት አመት ሰባ ስድስት አመት አረብ ሀገር ቆየን ትላላችሁ። ምንም ነገር ያለያዛችሁ ሰዎች አላችሁ። ለሰው የምትሆኑ ማለት ነው እና ቅድሚያ ለራስ ነው። ለራሳችሁ ሆኑ። ከዛ በተረፈ ነው ለሌላ ሰው ማሰብ ያለባችሁ ማለት ነው እና እዚህ ጋር ጥንቃቄ ልታደርጉ ይገባል። ቁም ነገር ማለት ነው። እኛ ስደት ላይ ኖረን ኖረን ኖረን በኋላ ላይ ስንገባ ምንም ከሌለ ማንም ሰው አይፈልገንም። ሁሉ ነገራችን ብራችን ነው። ሁሉ ነገራችን እኔ እያየውን ሶሻል ሚዲያ ላይ አሁን ማለት አንዷ ታማ ባለፈው እውነት ልትመጣ ነው ስትባል ለምን ትመጣለች እዛው ትታከም ነው ያሉት ቤተሰቦቿ ማለት ነው፣ ብር ስለሌላት ብቻ። ግን አረቡ አገር በነበረችበት ሰዓት ብር ስትልክላቸው ነበር። አሁን ግን ታማ ልመጣ ነው ስትላቸው እዛው ታከሚ እንዳትመጪ አስባችሁታል እና ብራችሁ ዘመዳችሁ ነው። ብትታመሙ መውጣታችሁ ትታከማላችሁ። ይህን ስላችሁ ሁሉም ቤተሰብ አንድ ነው ብዬ አይደለም አሉ፣ መልካም ቤተሰቦች። አንዳንዱ ደግሞ በብር ጥማት የተሞላ ሰው ስላለ ማለት ነው እና ብራችሁ ላይ ጥንቃቄ አድርጉ። ዋ እዋ ብዬ ያለው ቤተሰብ እና ሲኖራችሁ፣ ትከበራላችሁ። ሲኖራችሁ፣ ትወደዳላችሁ። ሲኖራችሁ ብዙ ሰው ይፈልጋችኋል። እና ጥንቃቄ አድርጉ እህቶቼ።